በጣም እናመሰግናለን። እንግዲህ ዘመቻ አንድነት በመላው የአማራ ግዛቶች ተጠናክሮ መቀጠሉ ይታወቃል። ወደ ተለመደው የውሎ ዘገባ ከመግባታችን በፊት ግን ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አድረሳችሁ ለማለት እወዳለሁ። በተለይም ደግሞ በነጻነት ትግል ውስጥ ያላችሁ የነጻነት ታጋይ እህት ወንድሞቻችን እንደዚሁም ደግሞ በተለያዩ የግፍ ማጎሪያዎች ውስጥ የምትገኙ የነጻነት ታጋይ የሆናችሁ ወንድም እህቶቻችን በስደት የምትገኙ በጭቆና ውስጥ የምትገኙ መላው የአማራ ሕዝብ ሁሉ እንኳን ለብርሃነ ትንሣኤው በጽናት አደረሳችሁ ለማለት እወዳለሁኝ በመቀጠል ወደ ሠላሳ ሁለተኛ ቀን ዘመቻ አንድነት የድል ውሎ አልፋለው። በመጀመሪያ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ ሪፖርቱን ልታሰማን ስለተገኘ በጣም አመሰግናለሁ። ዘመቻ አንድነት ሰላሳ ሁለተኛ ቀን ውሎ በጎጃም አካባቢ ምን ይመስል ነበር የሚለውን ብታሳየን፣ አመሰግናለሁ። የተከበራችሁ ወገኖቻችን ዘመቻ አንድነት ሰላሳ ሁለተኛ ቀን ዛሬም በጎጃም ግንባር ቀጥሏል። ከዚያ በፊት ግን በመላው ዓለም ለምትገኙ የክርስትና እምነት ተከታይ ወገኖቻችን በዱር በገደሉ ለአማራ ነጻነት ስትሉ ዋጋ እየከፈላችሁ ህይወታችሁን እየሰዋችሁ ረሃብ ጥሙን ተቋቁማችሁ የምትገኙ የፋኖ ታጋዮቻችን አባላትና አመራሮች እንኳን ለትንሣኤ በዓል በሰላም አደረሳችሁ ለማለት እፈልጋለን እንደ አማራ ፋኖ በጎጃም በዘመቻ አንድነት ስም በዚህ አጋጣሚ አማራ ያለው የስቅለት ዘመን ላይ በመሆኑ አማራ ከስቅለት እስከ ትንሣኤ ያለውን ዘመን በሞትና በመከራ ውስጥ ሆኖ በጽናት እንዲያልፈው እንደ አንድ ወጣት እንደ አንድ የትግል ጓድ ጥሪ ማስተላለፍ ፈልጋለሁ። በመላው ዓለም የምትገኙ አማራዎችና በመላው ዓለም የምትገኙ የትግላችን ደጋፊዎችና ቤተሰቦቻችን ያለምንም ያለምንም ጥርጣሬና ያለምንም ስጋት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ብሎ አርባ ቀኑን ጾሞ በመስቀል ላይ ተሰቅሎ ተገርፎ ሞቶ ሞትን ድል አድርጎ ለትንሣኤው እንደ በቃ ሁሉ የአማራ ትግልም ጌታችን መድኃኒታችን ኢየሱስ ክርስቶስ ባለፈበት የመከራ መንገድ ሁሉ አልፎ ለትንሣኤው እንደሚበቃ ማረጋገጥ እፈልጋለሁ። የአማራ ህዝብ ለትንሣኤ ሳይበቃ ወደ ቤቱ የሚገባ ፋኖ እንደማይኖር በዚህ አጋጣሚ ማረጋገጥ እፈልጋለሁ። በተረፈ ዘመቻ አንድነት በየአካባቢው፣ በአውደ ውጊያ፣ በአደረጃጀት፣ በጥልቅ ታድሶና ግምገማ በህዝቡ ውይይት ቀጥሏል። በዘመቻ አንድነት ሰላሳ ሁለተኛ ቀን ላይ ሶማ ብርጌድ የሰራውን ገድል፣ አባ ኮስትር ብርጌድ የሰራውን ገድልና በሌሎች አካባቢዎች የተሰሩ ገድሎችን ጠቅለል አድርገን በነገው እለታዊ የዘመቻ አንድነት ዘገባችን የምናካትት መሆኑን እየገለጽን በመጨረሻም በድጋሚ እንኳን ለትንሣኤ በዓል በሰላም አድርሳችሁ ለማለት እንፈልጋለን። ዘመቻ አንድነት ይቀጥላል። አመሰግናለሁ። በጣም አመሰግናለሁ ፋኖ ማርሸት ፀሐዩ። በመቀጠል የአማራ ፋኖ በወሎ ቤተ አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ ዘመቻ አንድነት 32ኛ ቀን ምን ይመስል ነበር በወሎ አካባቢ? አመሰግናለሁ መዓዛ። በመጀመሪያ ለመላው የክርስትና እምነት ተከታዮች በአማራ ፋኖ በወሎ ቤት አማራ ስም እንኳን ለትንሣኤ በዓል በሰላም አደረሳችሁ በጽናት አደረሳችሁ ለማለት እንወዳለን በአሉ ህዝባችን ከነጻነቱን የሚያውጅበት ህልውናን የሚያረጋግጥበት እና ትልቅ ተስፋ ይዞ የሚመጣ እንዲሆን ለሁሉም እንመኛለን። ከዛ ቀጥሎ ወደ ተጋድሎ መረጃዎቹ ነው የምንገባው። እንግዲህ ሰላሳ ሁለተኛ ቀኑን በያዘው የዘመቻ አንድነት አራቱም ጠቅላይ ግዛቶች ፋኖ አደረጃጆች አሁንም ተጋሏችን እንደጠናከረ እና ግለቱን ጠብቆ ወደፊት እየተጓዘ ነው በሁሉም መስክ ድሎች እየተመዘገቡ አሁንም ተጠናክሮ ቀጥሏል። በዚህም በዘመቻ አንድነት የአማራ ፋኖ በወሎ ቤት አማራ፣ በሁሉም የቤት አማራ ቀጠናዎች ተጋድሎ እና ትንቅንቁ እንደቀጠለ ነው። በዚህም የአማራ ፋኖ በወሎ ንጉስ ሚካኤል አሊኮር፣ አማራ ሳይንት፣ መቅደላ ክፍለ ጦር፣ አትሮንስ ብርጌድ አሁንም በትላንትናው ዕለት ጠንከር ያለ ተጋድሎ በማድረግ ጠላት ላይ የበላይነት ወስደዋል፣ ግዛታቸውን ማስጠበቅ ችለዋል። በዛው ላይ ደግሞ ሙትና ቁስለኛ በማድረግ ትልቅ ድል ያስመዘገቡበት እና ጥላት አሁንም የተዝረከረከ በየአቅጣጫው መውጫ ያጣበት ሁኔታ ነው ያለው። ከዚህ ጋር ተያይዞ በሁሉም የቤት አማራ ኮሮች ተጋድሎቹ አሁንም ጠንክረው የሚቀጥሉበት ሁኔታ እንዳለ ይታወቃል። የጥላት በምድርም በሰማይም በርካታ እቅዶች እንዳሉት እናውቃለን። እኛም ደግሞ ለዛ ተመጣጣኝ የሆኑ እቅዶች አሉን። የጌራ ነው ባለሽርጡ ክፍለ ጦር ሰሞኑን ተጋድሎ እያደረገ እንደከረመ ይታወቃል። አሁንም ይዞታዎቹን አስጠብቆ የህዝብ አስተዳደር ህዝባ ውይይቶችን አጠናክሮ የቀጠለበት ሁኔታ አለ። ዞብላምባ ክፍለ ጦር አሁንም የተጠናከረ የህዝባ ውይይትና የአደረጃጀት የተሀድሶ ስራ እየሰሩ ለአዲስ ተጋድሎና ለአዲስ ድል የተዘጋጁበት ሁኔታ አለ። ላስታ አሳምኖ ግዙፉ እንግዲህ ከዚህ ከበዓሉ ጋር ተያይዞ ሁሉም የቤት አማራ ኮሮች ተጋድሎን አጠናክረው የቀጠሉበት ሁኔታ አለ። ከበዓል ጋር ተያይዞ ጠላት እቅዶች እንዳሉት እናውቃለን። በተለይ አየር ኃይሉ ከበዓል ጋር ተያይዞ ሰራዊት ይሰባሰባል፣ ህዝብም የተሰባሰበበት አካባቢ በተለይ ንጹሐን ላይ ጥቃት በመፈጸም ህዝባችንን አንገት ለማስደፋትና ፋኖ ነው የሚያስመታችሁ የሚል መልእክት ለማስተላለፍ እንግዲህ ባለፈው ሁለት ዓመት በድሮን ህዝባችንን እየጨፈጨፈ እንደሆነ ይታወቃል። ሰሞኑን ተጠናክሮ ቀጥሏል። ይሄ ንጹሐን ጭፍጨፋ ተጠናክሮ የቀጠለበት የዓለም አቀፉ ማህበረሰብ ዝምታም እንደዚሁ ተጠናክሮ የቀጠለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ነፃነታችንን የምናወጀው በተጋድሎ ስለሆነ ህዝባችን ከጎናችን ተሰልፎ ይህንን የነፃነትና የህልውና ተጋድሎ አጠናክረን እንድንቀጥል ነው የምንለው። ከዛ በዘለለ ከበዓሉ ጋር ተያይዞ በተለያየ ቀጠና ሙሉ ዝግጅቶችን እናደርገን እኛም ለተጋድሎ ለዘመቻ አንድነቱ አጠናክሮ ለመቀጠል ሰፊ ዝግጅት ያደረግንበት ሁኔታ ነው ያለው። ሰሞኑን የሚመዘገቡ ዘመቻ አንድነት ተጋድሎ መረጃዎችን እናድሎችን ድሎችን እንደምናስመዘግብና እንደምናደርሳችሁ ባለሙሉ ተስፋ ነን። አጠቃላይ በዘመቻ አንድነት ነት ሰላሳ ሁለተኛ ቀን አማራ ፋኖ በወሎ ቤት አማራ ያሉ መረጃዎች እነዚህን ይመስላሉ። እናመሰግናለን በጣም አመሰግናለሁ፣ ፋኖ አበበ ፈንታው። በመቀጠል የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት ኃላፊ ፋኖ ድረስ ሞላ፣ ሰላሳ ሁለተኛ ቀን ዘመቻ አንድነት በጎንደር አካባቢ ምን ይመስላል? አመሰግናለሁ፣ ፋኖ ድረስ። እኔ ከአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት መምሪያ ኃላፊ ዘመቻ አንድነት በጎንደር አማራ ፋኖ አንድነት በጎንደር ሰላሳ ሁለተኛ ቀኑን በያዘው ዘመቻ አንድነት ዛሬ ሚያዝያ 11 ስምንተኛ ወር 2017 የመጊሰው ካሳ የመጊሰው ካሳ ሁለተኛ ኮር አለፋ ጋዝጌ ከሚባል ቦታ ላይ የንጋት ጮራ ብርጌድ ሻለቆች ከምዕራብ አርማጭሆ አብራጅራ ቀበሌ ተነስቶ የሄደውን የብርሃኑ ጅላ ወታደር አፍነው መውጫ ሳተውት ውለዋል። ነገሩ እንዲህ ነው። እጅ ነካሽ የሆነው የስርዓቱ አጨብጫቢና ወናፍ ምኒሻ የአንድ ታላቅ ተቋም የሆነውን የሀገር መከላከያ ሰራዊትን እርሱ ለሚፈልገው አላማ ብቻ እንደ ማጅላን እያዞረውና እያስጨረሸው ይገኛል። ይህ አብረሃጅራ ወረዳ ምኒሻ የሆነው ደስታው መዝገቡ የሚባል ጡት ነካሽ ከስርዓቱ በተቀበለው ተልኮ የእህቱን ባል ፋኖን እና የፋኖ ቤተሰብን ገለህና እኔ ሀይል ይዤ መጥቼ እቀበልሃለሁ በማለት ጋዝጌ ላይ ሁለት ንጹሐን የፋኖ ቤተሰብን እንዲገደሉ ካደረገ በኋላ ገዳዩን ለመቀበል ሶስት መቶ የስርዓቱን ወታደር ይዞ ሲገሰግዝ ክንደ ነበልባሎቹ የንጋጮራ ብርጌድ ሻለቆች ቀለበት ውስጥ አስገብተው ሲቀቅሉት ውለዋለኝ። የጡት ነካሹ ሚኒሻ ተልቆ ፈጻሚው በቁጥጥር ስር ውሎ የሰጠው መረጃ እንደሚያመለክተው ቀጠነው ዝናብ ዘንቦ ጭቃ ሆኖ መንገዳችን ሳይዘጋ ህዝቡ የፋኖ ደጋፊ ስለሆነ ሙሉ ንብረቱን ሀይል ይዘው ገብተው እንደሚጭኑ መወሰናቸውን አመላክተዋልኝ። በውሳኔያቸውን መሰረት ከስምንት ሰዓት በኋላ መጠነ ሰፊ የሆነ ሀይል በመጨመር ጋዝጌ ጎጥ ላይ የንጹሐንን ሀብት ሲዘርፉና ሲጭኑ አምሽተዋልኝ። ንጹሐንንም ረሽነዋል። ከተረሸኑት ሰዎች ውስጥም ዘመነ ወርቅነህ የ65 ዓመት አዛውንት፣ ደረጀ ሲሳይ የ35 ዓመት ወጣት፣ መንግስቱ ማረው የ36 ዓመት ወጣት ይገኙበታል። ሽንፈቱን ሁሌም ንጹሐንን በመዝረፍ በመግደል የሚመልሰው የዘገጠው ስርዓት በየቦታው ይህን የረከሰ ስራውን ቀጥሎበታል። የጫነውን ንብረትም ይዞ መሄድ ቀርቶ መኪናውን መልሶ መሄድ አቅቶት ያመጣውን መኪና ለነበልባሎቹ አስረክቦ ተመልሷል። የጋዝጌ ህዝብም በነቂሶ ወጥቶ እየለበለበው ይገኛል። የንጹሐን ንብረትን ለመጫን የመጣው ኃይልም በየጫካው ተበትኖ ነፍሴ አውጪኝ ብሎ እየፈረጠጠ ይገኛል። በመጨረሻም ለመላው የአማራ ህዝብ እና ፋኖ ባሉን አስመልክቶ በበዓላት ዝግጅት ላይ የጨፍጫፊው ስራ ድሮ ለመጠቀም ዝግጅት ላይ እንደሆነ መረጃዎች እያመለከቱ ነው። ስለሆነም ሁሉም ጥንቃቄ እንዲያደርግ በማለት እወዳለሁኝ። ሌላ አማራ ህዝብ፣ ጎንደር፣ አማራ ኢትዮ ሶስታችሁንም ከልብ አመሰግናለሁ። አድማጭ ተመልካቾቻችን አብረናችሁ የነበርነው ሚዲያዎች አለም አቀፍ አኖ ሚዲያ፣ ብላክ ላይን ሚዲያ፣ ጊዮን ሬዲዮ፣ ኢትዮ ሁለት ሀምሳ አንድ፣ ኤፒሲ ቲቪ፣ ሮሃ ቲቪ እና አሻራ ሚዲያ ነበርን። ዘመቻ አንድነት ሰላሳ ሁለተኛ ቀን ውሎ በሸዋ አካባቢ ያለውን እንደደረሰን በተለያዩ የዜና ሽፋኖቻችን የምናስተላልፍ ይሆናል። እስከዛው በያላችሁበት ሰላም